ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጥቷል። ውድ የቻናላችን ቤተሰቦች አብራችሁን ላላችሁም ለምትወዳጁንም ምስጋናችን ይድረሳችሁ። በዛሬው ዕለት ስለተሰማም አዲስ መረጃ ወደ እናንተ እንደርሳለን። አብራችሁን ቆዩ ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ከስር እንዲፈቱ ትዕዛዝ ተሰጥቷል። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ጆን ዳንኤል በስርዓት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከስር እንዲፈቱ ትዕዛዝ ሰጠ ሲል ኤፍምሲ ዘግቧል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ሕግ በዮሐንስ ዳንኤል ወይም ዳንኤል አማኑኤል፣ መውጫ ናትናኤል፣ ወንደሰን፣ ኤልያስ ድሪባና ይዲድያ ነጻነት ላይ በነሐሴ 16 ቀን 2016 ዓ ም ከምሽቱ በግምት 3 ሰዓት ከ30 ሰዓት ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አደጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችን እንዳይወርዱ በመከልከል አሳድመዋል፣ በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቤ ሕግ አንደኛ ተከሳሾች ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958 ህዝባር 2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አሳልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በአንድ አመት ከአራት ወር ሁለተኛና ሶስተኛ እንዲሁም ስድስተኛ ተከሳሾች በ ስምንት ወር እንዲሁም አራተኛ ተከሳሽ በአስር ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ውሳኔ አሳልፏል። ዮሐንስ ዳንኤል አማኑኤል መውጫ ናትንኤል ወንደሰን ኤልያስ ድሪባ ሌኒ ክንፈና ይዲዲያ ነጻነት የተባሉት ተከሳሾች ላይ አቃቢ ህግ ያቀረበባቸው ክሶች ነሐሴ 16 ቀን 2016 ዓ ም በግምት ከምሽቱ 3 ሰዓት ከ30 ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥር ኢቲ 190 ቦምባርዲዮር ኪው 400 አውሮፕላንን ያለአግባብ በመያዝ በቁጥጥር ስር አውለዋል፣ የመንግስት ሰራተኛ ኦፊሴላዊ ግዴታ እንዳይፈጸም መቃወምና አለመታዘዝ ፈጽሟል የሚሉ መሆናቸው ይታወሳል። በቲክቶከር ዮሐንስ ወይም ጆን ዳንኤል ላይ ደግሞ ከእነዚህ ሁለት ክሶች በተጨማሪም መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ሶስት ክሶችም መቅረባቸው የሚታወስ ነው። ውድ የቻናላችን ተከታታዮች፣ በዛሬው ዕለት የሰማነውን አዲስ መረጃ ወደ እናንተ አደረስን። የወዳጁን ቤተሰብ ይሁኑን።